አቡርኬ ኮንግራ ብለናል። እንኳን ደስ አለ። ይገባሃል፣ በእውነት ይገባሃል። ይህ ሁሉ ደግሞ የሀይሚቾም ውጤት ነው እና ሀይሚ በነገራችን ቤተሰቦች ማመን ያቃታት ማስቲካ መሰለ እንዴ ዝም ብሎ የሚገዛን ያለችው እና ሀይሚቾ የሁለታችሁም እንኳን ደስ አላችሁ። የሁለታችሁም ውጤት ነው፣ የቅመሟ ውጤት ነው ማለት ነው። ቤተሰቦች ቡርኬ ኮንግራ ብለናል። አይደለም መኪና ማለት ነው፣ መኪና ቀላል ነገር ነው። ለወደፊት ፕሌን ትገዛላችሁ፣ እውነት ሁለታችሁ ፕሌን ፕሌን ፕሌን የሀገር ሰው ጉድ እስከሚል እናንተ ሁለታችሁ ትልቅ ደረጃ መድረስ የምትችሉ እንቁች ናችሁና፣ ሀይሚቾ፣ ቅመሟ የዩቱቡ ድምቀት የዩቱቡ ፈርጦች ናችሁ። እናንተ እንኳን ደስ አላችሁ ሁለታችሁ ምያለሁ። በዚህ አጋጣሚ ሚፍታ ግን በነገራችን የቆይቷል፣ ዩቱብ ከጀመረ ና ነገሩ ዩቱቦች ይገዛሉ። ግን ቢሆንም የቡርኬና አይሚ ደግሞ ፈጠነ። ምክንያቱም ጥንካሬያቸው በዛ ላይ ደግሞ ቅመሟ ተጨምራበት። ቤተሰቦች፣ መኪና ይገርም ማለት ቡርኬ፣ ቀስ በቀስ ፕሌን ይገዛል ሀይሚን ይዞ የሚሽከረከርበት ማለት ነው። በአዲስ አበባ ኑሮ ከባድ ነው። ታክሲ መያዝ በጣም ከባድ ነውና እና እንኳን ገዛችሁ እውነት። ብሩኬ እንኳን ደስ አለ። ደስ ብሎናል እኛ እናንተ የምንወዳችሁ በጣም ደስ ብሎናል። ትልቅ ደረጃ ድረሱ። እኛ የእናንተን ትልቅ ደረጃ የመድረስ ጉጉት ያለን በቃ እናንተ ደረጃ ደርሳችሁ በተለይ ሁለታችሁ ማለት ነው። ዩቱቡን መንደር አነቃንቃችሁ ነው ማየት የምንፈልገው ለጠላቱም ለሚወዷችሁም፣ ለማይወዷችሁም ማለት ነው። ዩቱቡ መንደር በአንድ እግር አቆማችሁ ማየት እንፈልጋለን ማለት ነው። ሀይሚቾ ቅመሟ ማመን ማመን ማመን ከብዷት ነበረ። ብሩጌ ሀይሚዬ አትደነቂ፣ ገና የቤት ገዝቶልሽ የአሽከረ ክርሻ ሊፈለሽበት ዱባይ ብትት ብትሳውዲ እንዳለ ዱባይ ብትትም ቦታ ማለት ያው ለመዝናናት ያው በብዛት ዱባይን ተመራጭ ስለሚያደርጓት ነው ቤተሰቦች። የሳውዲ አይላቪ ሁኔ ሳውዲን በጣም ነው የምወዳው። በነገራችን ላይ ግን ያው ብዙዎቹ ያው ለመዝናና ፈታ ለማለት ያው ዱባይን ስለሚመርጡ ነው እና እና ዱባይም ከዚህ በኋላ ተከፍሎ ፕሌን ምናምን አየር ቁርጦ ምናምን ሜድ ይቀራል ማለት ነው። ቡሩኬ ከመኪና ወደ ፕሌን ይገባል ይሻል እና የአንቺ ሸበላው የአንቺ ጀግናው ማለት ነው፣ ይገባቸዋል። ይህ ሁሉ ደግሞ የስራችሁ ውጤት ነው። ከዛ በመቀጠል ደግሞ የመዳም ቅመሞች ማለት ነው፣ የመዳም ቅመሞች ለእናንተ ያላቸው ፍቅር እናንተን አድጋችሁ ትልቅ ደረጃ ደርሳችሁ ከራሳቸው በላይ የእናንተን ማደግ የእናንተን ፍቅር አንድ ቀን እንኳን ተከፍታችሁ ስትመጡ እንዴት እንደሚሆኑ እግዚአብሔር በኮሜንት ቃሉ ሁሉ ነው ወይ? ቡሩኬ፣ በናት ሀይሚን አታስቀይማት፣ ሀይሚ እየታጋሽ፣ ቡሩኬን አታስቀይም እያሉ በኮሜንት ራሱ እንዲ ስሜታቸው እንደሚገልጹ ነው ያለው እና ቀጥሎ ከሀይምቾ ቀጥሎ የመዳም ቅመሞች የእነሱም አለበት ግማሹ እናንተን በጸሎት የሚያስብ አለ ግማሹ እናንተን በደዋ የሚያስብ አለ እና የእነሱም ውጤት ነው ያው በስደት ያሉ ልጆች የመዳም ቅመሞች በተለይ ልበ የዋሆች ምንም ያልተበረዙ ያልተነካኩ ናቸው ና የእነሱ ጽሎት ምን ልፈልጌ ነው የእነሱ ጸሎት ገና ፕሌን ለመግዛት ያበቃቸዋል ቀላል ነገር ነው ግን ቢሆንም እንኳን ደስ አላል

እውነት ደስታችሁ ደስታችን ነው። ትልቅ ደረጃ ያደርሳችሁ የኔ ወዶች ማለት ነው። ክበሩበት፣ ድመቁበት፣ ከዛ ደግሞ ልጆች ተወልደውበት ደግሞ የሚሽከረከሩበት ያድርጋችሁ። አሜን በሉ የመዳም ቅመሞች እ እናንተንም ደግሞ ያልታሰበ ነገር ይስጣችሁ። እንደዚህ ሰርፕራይዝ የሚያደርግ ከመዳም ኩሽን አውጥቶ የራሳችሁ ኑሩ። በአበባ በመሰለ የምትኖሩ ያድርጋችሁ ሁላችንም ማለት ነው። እና የአይሚና የብሩኬ ደስታ፣ የአይሚና የብሩኬ መለወጥ ሁላችንም ደስ ደስ ይለናል እና ደስታቸው ደስታችን ነውና፣ ከዚህ የበለጠ እደጉልን፣ ተመንደጉልን፣ ትልቅ ደረጃ ያደርሳችሁ፣ እድገታችሁ ይጨምር። ገና ታድጋላችሁ። እውነት ብሩኬና ሀይሚ እኮ በቅርብ ነው ቪውያቸው፣ ሰብስክራይባቸው በጣም የሰው ፍቅር ስላላቸው እየጨመረ ሄደው በቅርብ ነው። እውነት በቅርብ ደግሞ ሶስት መቶ አራት መቶ እስከዛ ኬ ትገባላችሁ እና ሀይሚቾን በቅርብ ሁለት መቶ ትገባለች ብለን እናስባለን። ቅመሟ ከራሷ በላይ ለብዙዎቹ ማደግ ምትጥር ልጅ ናትና፣ እንኳን ደስ አላችሁ ብለናል። ደስታችሁ ደስታችን ነው። ኮንግራ ብለ